እንደ ብሔራዊ መዝሙር ጠዋት ተነስተን ወይም ጠዋትና ማታ ምን ከአፋችን የማይጠፋው የህዳሴ ግድብ ፕሮጀክታችን፣ የአየር ኃይል ሰራዊት በአየር መከላከያው በተለያዩ ትጥቆች ይዘው ለ24 ሰዓት አይናችን ከሰማይ ሳይነቀል አሁንም እየጠበቁ ያለበት ሁኔታ ኖ ያለው ሰራዊታችን በአሁኑ ሰዓት የአንድ ፖለቲካ ወይም ፖለቲካ ድርጅት አገልጋይ ሳይሆን የኢትዮጵያ ብሔራዊ ሉዓላዊ ሀገር ጠባቂ ነው። ሶ ከዚህ አንጻር አንደኛው ሰራዊት የሚገነባበት ከየትኛው ሀገሪቷ ውስጥ ካለው የፖለቲካ ድርጅት አስተሳሰብ ነጻ ሆኖ ነገር ግን ደግሞ አንድ ልዑላዊ ሀገር ለመጠበቅ የተዘጋጀ መሆኑ ነው። መነሻ እውነት ነው። መጀመሪያው ማነሳሱ እኔ ካልም ከሞት ኩሳርዶ ይብቃል የሚል ኢትዮጵያ የምትባል በጭንቅላታቸው ሀገር የሚባል በጭንቅላታቸው ያልተፈጠረ እኔን ብቻ ራሳቸውን ብቻ የሚያዳምጡ ስለ ሀገር መበተን ስለ ዜጋ መጎዳት ስለ ሰው ንብረት መውደብ ምንም ደንታ የማይሰጣቸው እውነትም እንደተባለው የዓለም ስግብግብ የዓለም ስግብግብ ናቸው። ኢትዮጵያን ለማፍረስ የተቻላቸውን ሁሉ እንደሚያደርጉ ጠንቅቀን ነው ምና እኛ ዝግጅታችን እንደቀጠለ ነው። በሆነ ጊዜ በሆነ ሰዓት መንግስት ትእዛዝ ስሰጠን፣ አሁንም በፈለግነው ቦታ እነሱ ያውቃሉ፣ በፈለግነው ቦታና ጊዜ ላይ ማጥቃት እንችላለን። መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግለውን ቤት ይምረጡ። ባለ አንድ መኝታ አራት ነጥብ አራት ሚሊዮን ብር፣ ባለ ሁለት መኝታ ስምንት ነጥብ አምስት ሚሊዮን ብር፣ ባለ ሶስት መኝታ አስራ አንድ ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63 ሺህ ብር ጀምሮ እነሆ እያለን የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም የቀረበ በሁለት መንገድ ነው። አንደኛ፣ እቺ ሀገር ደሃ ሀገር ናት። እንደፈለግን ገንዘብ አውጥተን የፈለግነውን ትጥቅ መግዛት አንችልም። ስለሆነ ምንድን ነው የምናረገው ብለን ያለንን የማዘመን የማዘመን በእኛ ቋንቋ ኦቨሮል እና አፕግሬድ የማረግ እና እሱን አድርገን ወጪ እናድን፣ ወጪ ማዳን ብቻ ሳይሆን ደግሞ ለሀገራችን የአየር ክልል ለመጠበቅ ደግሞ ዝግጁነታችን እናረጋግጥ ብለን ነው እንትን ያለው። ከዚህ አንጻር በርካታ የማሰልጠኛ የተዋጊ አውሮፕላኖችን ከፓርትነር ብለን ከምን አብረን ከምንሰራቸው ወይም ደግሞ በዚህ ቴክኖሎጂ ወደፊት ከገፉት ጋር ሆነን በርካታ አውሮፕላኖችን ወደ እንትን መልሰናል። ሁለተኛ፣ የትጥቅ አቅጣጫ የተከተል ነው የግድ የሚባሉ መታጠቅ የሚገባን የግድ የሚባሉትን ደግሞ መታጠቅ አለብን ብለን ለመንግስትም ለመከላከያም ፕሮፖዛል አቅርበን የታጠቅ ናቸው። አዳዲስ መሳሪያዎችም አሉ ሶ እነዚህ ሁለቱን ደምረን ስናየው ከዛ ጦርነቱ ከመጀመሩ በፊት የሰራ ነው። የራሳችንን በሰው ኃይል እና በትጥቅ የማዘጋጀት ስራ በከፍተኛ ደረጃ ረድቶናል ብዬ ነው ማስበው። ነ ጦርነቱ ሲጀመር ብቻ አይደለም እኛ ዘለን ወደ ጦርነቱ የገባ ነው። ከዛ በፊት የሰራ ነው። ሰው ኃይል የሰራ ነው። ምንም እንኳን ጊዜው አጭር ቢሆንም አጭር ጊዜ ቢሆንም በዛ ከዛ በፊት የሰራ ነው የሰው ኃይል የማዘመን የማሰልጠን በአመለካከትም የመቅረጽ ለማን እንደሚያገለግል እንዴት እንደሚያገለግል የማዘመን ስራዎች ሰርተናል። ትጥቆችም እንዳልኩ መታጠቅ የሚገባንን ታጥቀናል። ማደስ የሚገባንን አድሰናል። እነዚህ ሁለቱ ተደምሮ አሁን በጦርነቱም ጊዜ ሆነ ከጦርነቱ በፊትም ሆነ አሁንም ቢሆን ከየትኛውም አቅጣጫ ሊቃጣ የሚችለውን የአገራችን ላይ ሊቃጣ የሚችለውን የአየር ጥቃት ለመከላከል በከፍተኛ ዝግጅት ላይ ነው ያለን። የህወሀት ሽብር ቡድን በአማራና በአፋር ክልል ወረራ መፈጸሙ ይታወቃል። ወረራ መፈጸሙ ብቻ ሳይሆን በወረራ በያዛቸው አካባቢዎችም የኮንክሪት ምሽጎችን ጭምር በመስራት በተለይ ኢትዮጵያን የማፍረስ ውጥኑን እውን ለማድረግ በሰፊው ሲንቀሳቀስ ነበር። የመከላከያ ሰራዊቱና ሌሎች የጸጥታ መዋቅሮች ተቀናጅተው በተደራጀ መልኩ ማጥቃት በጀመሩ በጥቂት ጊዜ ውስጥ ይህን ቡድኑን ከወረራቸው አካባቢዎች ማስወጣት ተችሏል። ና በዚህ ድል ላይ የአየር ኃይሉ ሚናን እንዴት ይገልጹታል? እኛ በኩል ተልኮ ነው መሰረት የምናደርገው አየር ኃይል ለምንድን ነው የተቋቋመ ምንድን ነው የሚሰራው ግዳጁ ምንድን ነው ተልኮ ምንድን ነው የሚል ስናይ፣ በእኔ እምነት በከፍተኛ ደረጃ ተልእኳችንን ፈጽመናል ብዬ ነው የማስበው። ምን ማለት ነው ይሄ? አንደኛ የአየር ኃይል ተልኮ አየር ክልሉ በየትኛውም ሰዓት በማንኛውም ሁኔታ እንዳይደፈር መከላከል ነው። እሱ በ24 ሰዓት 24/7 ብለን ነው የምንይዘው። እኛ በመቼውም ቢሆን አየር ክልላችን እንዳይደፈር የመከላከል ስራ ነው። እሱን በሚገባ አሳክተናል ብዬ ነው የማስበው። ሁለተኛ በጥምረት ወይም ጆይንት ኦፕሬሽን በምንለው ከሰራዊታችን ጋር ጠላትን የማጥፋት የመደምሰስ ለሰራዊታችን አስቸጋሪ የሆኑ ምሽጎች ቅድም እንዳልከው ማለፍ ጠላት እንዳያልፍ ሰራዊታችን የሚከለክልባቸው ቦታዎችን የመምታት የመደምሰስና ና ለሰራዊታችን የመንገድ የሚያክፈት ስራ ነው። ይህንንም በሚገባ ሰርተናል ብዬ ነው የማስበው። ሁለተኛ እና ሶስተኛው የጠላት ስብስብ ሎጂስቲክስ፣ አመራር ስብስብ እነኚህ የትጥቅ ነዳጅ ተተኳሽ ያለበትን በሙሉ ከሰራዊታችን ጀርባ ሄዶ የመምታት ተልእኮ ነው ያለው። እሱንም በሙሉ ጊዜ ከሰራዊታችን ጋር በመሆን ከመከላከያ በሚሰጠን ግዳጅ መሰረት እሱንም ስንሰራ ነው የነበረው። ቅርብ የአየር ድጋፍም እንሰጣለን። ከሰራዊት ጋር ሆነን ቅርብ የአየር ድጋፍ በአይን በሚታይ ተኩስም ለሰራዊታችን ድጋፍ እናረጋለን። ከዛ በተረፈ ቁስለኛን የማንሳት የቆሰለ ሰራዊት አባላትን ቶሎ በፍጥነት አንስቶ ወደ ሕክምና የማድረስ፣ ሎጂስቲክ ሬሽን የማቅረብ፣ ሰራዊትን ከቦታ ቦታ የማዘዋወር እነኚህ ናቸው ዲፋይን የተደረጉ የተልእኮዎቻችን እና እኔ በእኔ ግምገማ አየር ሀይል የፈጸመው እንትን ተልእኮውን በሚገባ ተወጥተዋል። ስራችንን በሚገባ ተወጥተን ሰርተናል። ለዚህም ነው የጋራ ድል አድርገን የምናየው እና ከሰራዊታችን ጋር የጋራ ድል ያስመዘገብ ነው አየር ሀይል በከፍተኛ ሁኔታ በዚህ ጦርነት ላይ ሚናውን ተወጥተዋል ብዬ ነው ማምነ። የአሸባሪ ህዋት አመራሮችም ሆነ በውጭ ያሉ የቡድኑ ደጋፊዎች በተለይ የአየር ሀይሉ በትግራይ ክልል በሰላማዊ ዜጎች ላይ የድሮን ድብደባ አደረገ የሚል መረጃ እያሰራጩ ነው። አንዳንድ የምዕራባውያን ሚዲያዎችም ይህን መረጃ እያስተጋቡ ይገኛሉና በመጀመሪያ ደረጃ መሬት ላይ ያለው ሀቅ ምንድን ነው ነው? በሁለተኛ ደረጃ ደግሞ እንግዲህ ሰራዊቱ ከተገነባበት ህዝባዊ ባህሪ አንጻር ተልእኮውን ሲፈጽም ያለው ዲሲፕሊን ምን ይመስላል? እስኪ እዚህ ላይ ቢያብራሩልን። ከዲሲፕሊኑ ልነሳና ፓይለት የእኛ መጀመሪያ ስናሰለጥን የመጀመሪያ ህዝባዊነት ነው። ህዝብን ያለመጉዳት በጦርነት መሃልም ሆኖ ህዝብን የመከላከል ስራዎች ናቸው። በነገራችን ላይ በመጀመሪያ ጦርነትም ቢሆን እንግዲህ በሁለት ሶስት ፕላትፎርም ነው እኛ የምንጠቀመው እንዳልኩ በአውሮፕላን እንጠቀማለን፣ በሄሊኮፕተር እንጠቀማለን፣ እንዳልኩ በድሮንም እንጠቀማለን። ውጊያውን እናግዛለን። አሁን አየር ኃይል ከታጠቃቸው ቴክኖሎጂ አንጻር በፍጹም ስህተት የሚፈጸምበት አይደለም። በፍጹም ስህተት የሚፈጸምበት አይደለም። ይቅር እሱ በራሪዎቻችን መሳሪያ ጭኖ ሄደው ሁኔታው ካላማራቸው ምክንያቱም በዲሲፕሊን ስለሰለጠኑና ስለታነጹ ሁኔታው ካላማራቸው የሰው ስብስብ፣ መንደር፣ ቤተ ክርስቲያን፣ መስጊድ እንደኚህ አይነት ሆኖ ካላማራቸው የጫኑትን መሳሪያ ጭኖ ጠላት እያዩ ይዘው ይመጣሉ። እስከዛ ድረስ ነው እኛ የምናሰለጥናቸው። በዲሲፕሊን፣ በስነ ምግባር እንዲያድጉ የምናደረጋቸው ምክንያቱም ጠላት ከህዝብ ጋር ተደባልቋል ብለን ደባልቀን ባልቀን ህዝብ መታመኛ የጠላት እንትን ግን እናውቃለን። ሆን ብሎ ሲቪሎችን በሲቪል መካከል ተደብቆ አመራሩ ይመራል፣ ሰራዊቱ እንዲደባለቅ ያደርጋል። ከሱም በላይ ጠላት አሁን የሚዋጋን ጠላት የተለየ ዩኒፎርም የለውም፣ የተለየ ዩኒፎርም የለውም። ሶ ሰራዊቱም ሲመታ ሲቪል ስለሚለብሱ ይሄው ሲቪል ነው የተመታው ይላሉ። ከዛ በተረፈ ደግሞ አሁን በታጠቅነው ነው ቴክኖሎጂ በአይናችን ነው የምናየው። የትኛው ሲቪል ነው፣ የትኛው ታጣቂ ነው፣ የትኛው ባዶ እጅ ነው፣ የትኛው መሳሪያ ይዘዋል፣ መሳሪያው ምን አይነት ነው፣ ከባድ መሳሪያ ነው ወይ ክላሽ ነው ወይ ብለን በአይናችን አይተን ነው እርምጃ የምንወስደው እንጂ እንደ ታጠቅነውና እንደያዝነው መሳሪያ ቢሆንና እንምታ ብንል ከባድ አደጋ ይደርስ ነበር በህዝባችን ላይም በሲቪል ላይ ነገር ግን እኛ እንደዚህ አይነት በፍጹም አይናችን እያየ ያላማረን ነገር ካለ ትተን ነው የምንመለሰው። አይናችን እያየ ጠላት ተደባልቆ እያለ እያየንም ይሄ ነገር ጥሩ አይደለም ከህዝብ ጋር ተደባልቋል ብለን ትተን እንመጣለን። በተቃራኒው ግን እንዳልኩ ጠላት ሰራዊቱ ዩኒፎርምድ ስላልሆነ ወይም ደግሞ ሰው አላየኝ ብሎ የሞተውን ሰራዊቱን በሙሉ ሰብስቦ ይሄው ሲቪል ነው የሞቱት ይላል ሰራዊቱ ስሙን ለማጥፋት። ከዛ ውጭ ግን እንዳልኩ ከፓይለቶቻችን ዲሲፕሊንና ከሰለጠኑበት መርሆ፣ ሁለተኛ ከታጠቅነው ቴክኖሎጂ አንጻር በምንም አይነት በአየር ኃይል ወይም በስህተትም ይሁን አውቀንም ሳናቀም ሲቪል ላይ ጠላት በሚያወራው አናደርስም፣ አላደረስንም፣ ለወደፊትም አይደርስም። በጥንቃቄ ነው የምንመራው። በጣም በጥንቃቄ ነው የምንመራውና ይሄ በግልጽ መታወቅ አለበት። ከአንድ አመት በፊት ከኢትዮጵያ ዜና አገልግሎት ጋር በነበረውት ቆይታ የፌደራል አየር ኃይል በሀገራችን እየተገነቡ ካሉ ሜጋ ፕሮጀክቶች አንዱ በሆነው በታላቁ ህዳሴ ግድብ ያለውን ክትትልና ጥበቃ በመለከት ላቀረብን ጥያቄ በተለይ አየር ኃይሉ በከፍተኛ ትኩረትና ክትትል ፕሮጀክቶቹን ወይም ሜጋ ፕሮጀክቱን እየተከታተለ መሆኑን መግለጹ ይታወቃል። ከዚህ ጋር ተያይዞ ያለኛ ፍቃድ ወፍ እንኳን ማለፍ አይችልም ሲሉ የገለጹት ሀሳብ በተለይ በኢትዮጵያውያን ዘንድ መተማመን የፈጠረ ነበርና፣ አሁንስ አየር ኃይሉ ከኢትዮጵያ ባለፈ ቀጠናዊ ቁመናው ምን ይመስላል? ከዚህ ጋር በተያያዘስ ሜጋ ፕሮጀክቶች የታለመላቸውን ግብ እንዲመቱ እያደረገ ያለው ጥበቃና ክትትልስ እንዴት ይገለጻል? ዋና ተልእኮአችን፣ የአየር ክልል እንጠብቃለን ስንል መንግስት የሚፈጽማቸው የሚሰራቸው ማንኛውም ሜጋ ፕሮጀክቶች ይሁን ወሳኝ የሆኑ መሰረተ ልማት ይሁን የህዝብ ማዕከል ይሁን ሃይማኖት ማዕከል ይሁን በየትኛውም ሁኔታና በማንኛውም አጋጣሚ በጠላት እንዳይጠቃ፣ ጠላትም ደግሞ አስቦም ሳያስብም የኢትዮጵያ አየር ክልል እንዳይገባ መከላከል ነው። ይህንን አሁንም ቢሆን ሜጋ ፕሮጀክት አንድ ብቻ አይደለም ያለነው ብዙ ቦታ ነው ያለነው እና አሁንም ቢሆን ለ247 ለ247 እየጠበቅን ነው ያለ ነው። ስለዚህ በአሁኑ ሰዓትም ቢሆን አየር ኃይል በከፍተኛ ተጠንቀቅና ዝግጁነት ላይ ነው ያለው። እሱ ብቻ አይደለም። ለማንኛውም ቅድም እንዳልኩ ተልእኮ ነው እንግዲህ እኛን የሚመራ ተልእኮ ስለሚመራ ያን ተልእኮ ለመፈጸም ከባቢያዊ በሚፈጠሩ አካባቢዎች ላይም ቶሎ ሪስፖንድ ለማድረግ በሙሉ ዝግጅነት ላይ ነው ያለ ነው። ለዚህ ያልተቋረጠ ስልጠና እናረጋለን። ያልተቋረጠ ልምምድ እናረጋለን። ያልተቋረጠ የሰው ኃይል ግንባታ እናረጋለን። ያልተቋረጠ የትጥቃችን የማደስ የመጠገን የማስተካከል ስራዎችን እንሰራለን። አሁንም ቢሆን መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግለውን ቤት ይምረጡ። ባለ 1 መኝታ 4.4 ሚሊዮን ብር፣ ባለ 2 መኝታ 8.5 ሚሊዮን ብር፣ ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63000 ብር ጀምሮ እነሆ እያለን። የነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በዜሮ ዘጠኝ ሰማንያ ስድስት ሃምሳ ሰባት ስልሳ ሰባት ስልሳ ሰባት ላይ ይደውሉ። ሜሪት ፕሮፐርቲስ ለእርሶ በልዩ ጥቅም የቀረበ ምንም። ለነዚህ ሜጋ ፕሮጀክቶችም ይሁን አጠቃላይ ለኢትዮጵያ አየር ክልል በአስተማማኝ ለመጠበቅ ምንም ስጋት የሚገባን ነገር የለም። ማንኛውም ከየትኛውም ለሚመጣው እንትን የመከላከል መልስ የመስጠት ዝግጁነት ላይ ነው ያለ ነው። እና ምንም ከዛ በዛን ጊዜ ከተናገርኩት የተለወጠ ነገር የለም አሁንም ተጠናክሮ ቢቀጥል እንጂ የሚቀንስ ነገር አይኖርም ለዚህ ነው ሁሌም ዝግጁነታችንን እያረጋገጥ የምንጠብቀው ማለት ነው የኢፌዴሪ አየር ኃይልን ኢትዮጵያን የሚመስልና የሁሉም ኢትዮጵያዊ ተቋም በማድረግ ረገድ ተቋሙ በተለይ በሀገሪቱ ካሉ ከፍተኛ ትምህርት ተቋማት ጋር በመቀናጀት በተለይ ልዩ የቴክኖሎጂ እና ክህሎት እውቀት ያላቸው ወጣቶች ተቋሙ እንዲቀላቀሉ በማድረግ ረገድ ምን አይነት ተቋማዊ አሰራር ተፈጥሯል ብለን መውሰድ እንችላለን? ምንስ አይነት ምቹ ሁኔታዎች አሉ? ኢትዮጵያ ትልቅ አገር ናት። ኢትዮጵያ ትልቅ አገር ነው። ትልቅ ሕዝብ ያለው ጀግና ሕዝብ እና ከመቶ 10 ሚሊዮን በላይ ሕዝብ ያላት ነው። ልዩነቶቻችንም ደግሞ ውበታችን ናቸው ብለን ነው የምናስበው። ይሄ መነሻ ምንትንም ብሎ ከጦርነት ወይም ሰራዊት የሰራዊት ግንባታ ስትራቴጂ አለ። ስለዚህ የምንገነባው ተቋም አንደኛ በታላቅነቱ፣ በአሰራሩ፣ በውበቱ ኢትዮጵያን የሚመስል ኢትዮጵያን የሚመጥን ተቋም ነው የምንገነባው ብለን ነው የምንነሳ። ሁለተኛ ኢትዮጵያን የሚመስል ተቋም ምን ማለት ነው? ይሄ እንደ ድሮ በወያኔ ዘመን አንተ ቁጭ በል፣ አንተ አትግባ፣ አንተ ግባ ሳይሆን ማንኛውም ኢትዮጵያዊ ማንኛውም ኢትዮጵያዊ ወጣት በጤናው ሙሉ ጤነኛ የሆነ በትምህርት ዝግጅቱ እኛ የምንፈልገውን መስፈርት የሚያሟላ ፍቃደኛ የሆነ በሙሉ ፍቃድ አቪዬሽን አገሪቷን አገለግላለሁ አየር ሀይሉን አገለግላለሁ የሚል የሚሳተፍበት ይሄ ነው ኢትዮጵያን የሚመስል የሚያደርገው፣ የሚል ጽኑ አቋም ነው ያለነው። አሁን የምናደርጋቸው ምልመላዎችም የምናደርጋቸው ስልጠናዎችም መነሻችን ስትራቴጂያችን ነው። ኢትዮጵያን የሚመስል ኢትዮጵያን የሚመጥን የሚመጥን ደረጃ ላይ አልነበረም አየር ኃይል እንደ መከላከያም የሚመጥን ደረጃ ላይ አልነበረም። መሪው ከአንድ አካባቢ፣ ተማሪው ከአንድ አካባቢ አመራሩ ከአንድ አካባቢ፣ አሰራሩ ከአንድ ፊሎሶፊ የፈለቀ ሌላውን የኢትዮጵያን ነባራዊ ሁኔታ ታሪክ ያላገናዘበ በመሆኑ እሱም በሙሉ ነው የቀየር ነው በሙሉ ነው የቀየር ነው አሰራር ከማስተካከል ስትራቴጂን ከመቅረጽ ስትራቴጂን ከመከተል እና ከመመልመል ከማሰልጠን ሁለት ነገሮችን ማሳካት አለብን ብለን ነው። ቅድም እንዳልኩት እንትን አለው አንደኛ፣ ኢትዮጵያን የሚመጥን ኢትዮጵያ ትልቅ ሀገር ናት ብለን ነው የተነሳ ነው። ትልቅ ሀገር ናት፣ ትልቅ ሕዝብ ነው። ከተቋሙ ራሱ ከኪሱ ወጥቶ ከገነባው እንትን ትልቅ ነገር ነው የሚጠብቀው ላይክ ልክ አሁን እንደተከሰተው አይነት ከኛ ትልቅ ነገር ነው የሚጠብቀው። ሶ ለትልቅ ሀገር የሚመጥን ትልቅ አየር ሀይል እንገነባለን። ሁለተኛ ኢትዮጵያን የሚመስል ኢትዮጵያን መልኩ በመልኩም ደግሞ ኢትዮጵያን የሚመስል ተቋምና የተቋም አባላት እንገነባለን ብለን ቅድም እንዳልኩት እነኝን ለመምሰል ደግሞ ምን ምን መስራት አለብን ብለን አሰራሮችን ቀይረናል። የስልጠና አካሄዳች፣ የምልመላ አካሄዶችን፣ የስልጠና አካሄዶች በሙሉ ቀያይረን አሁን እውነት ለመናገር የሚመለመሉ ወጣቶች በፍቃደኝነት በጣም ደስተኛ ሆኖ ነው እየተቀላቀሉ ያሉት። ለምሳሌ አንድ ምሳሌ ላነሳለ ድሮ እኔ እዚሁ ነው ሰልጥኜ ወጣት ሆኜ የገባው ብዬ አለሁ። ሶስት መቶ ሰልጣኝ መልምለ የመጀመሪያ ወታደራዊ ወታደራዊ ስልጠና ሳይጨርሱ ወይንም ወይ ሀምሳው ወይ ሰባው ይጠፋል። ሁኔታውን አይና ስለማይመቸው የእኔ ቤት አይደለም ብሎ ስለሚያስብ ፐርሲዩም ስለሚያደርግ ይጠፋል። ያንን እንደምንም ሰብስበ አምጥተህ ደግሞ እዚህ ስታደርስ የመጀመሪያ አመት ሳይጨርስ ደግሞ አንድ አምሳው ይጠፋል። መጨረሻ ላይ ምናልባትም በእነሱ በሚያስቡት ታማኝ ነው የሚል ሀይል ብቻ ነው የሚቀረው። ይሄ አየር ሀይል ብቻ አይደለም፣ ይሄ መከላከያን ብትሄድ በሰባት ሺህ አስር ሺህ ነው በአመት የሚከዳው። ለምን ይሄ ተቋም ኢትዮጵያን እንደማይመስል ስለሚረዳ ነው። ሰራዊቱንትን ለመጀመሪያ ለእንትን የመለመለው እንትን አለ አንድ ሰው አልጠፋም። ከዛ አንድ ሰው ወደ ቤቱ የጠፋ የለም። በፍላጎቱ ነው የመጣው ፈልጎ ነው የመጣው። መጣን፣ ተቀበልን፣ አሰለጠንን። አሁን እስከዛሬ ስልጠና ላይ ናቸው የሚቀጥሉ። ከነሱ ቀጥሎ የሚመጡ ኮርሶችም እንደዛ ናቸው። ምንድን ነው የሚያሳየው? ይሄ ትሬንዱ ብታይ አጠቃላይ ቤቱ የኔ ነው ኃላፊነቱ የኔ ነው ይሄ ተቋም ኢትዮጵያን እየመሰለ ነው ብሎ ስላመነበት ነው እንጂ እኛ እጅግሩን ስላሰርን አይደለም። እጅግሩ ወይም ደግሞ በአጥር ስለ እንትን አይደለም። ና ያን አክል ነው እጅግ በጣም በጥንቃቄ የምንገነባ ለኢትዮጵያ የሚመጥን ኢትዮጵያን የሚመስል ሰራዊት እየገነባ ና ያለ ና ከዚህ አንጻር መውሰዱ ተገቢ ነው ብዬ ነው የወስደው። በየጊዜው ከሚቀየሩ ተቋሞች አንዱ የመከላከያ ተቋም ነው። ቴክኖሎጂዎች፣ አዳዲስ ቴክኖሎጂዎች በየጊዜው ይመጣሉና ና በተለይ ከምርምር ተቋማት ጋር በመቀናጀት ተቋሙን የምርምር ማዕከልም ከማድረግ ጋር ተያይዞ እዛ ላይስ ምን ተቋማዊ አሰራሮች አሉ? በፍጥነት እያደጉ ካሉት በዓለማችን ካሉት ቴክኖሎጂ አንዱ አቪዬሽን ነው። ዛሬ የሆነ ጥሩ ነው ብለህ አውሮፕላን ገስቴ ነገ ከሱ የሚበልጥ በአመት ውስጥ ተመርቶ ታገኛለ። ይሄ በጣም በፍጥነት ራስህን ከዚህ ጋር እያዛመድክ ካሌድክ በጣም ከባድ ነው የሚሆነውና ወደኋላ አንዱም ችግራችን እሱ ነው ብዬ ነው የማስበ ነ እና የዛሬ 20 አመት 30 አመት የገዛ አውሮፕላን በምንም አይነት አሁን ካለው አውሮፕላን ጋር እንት ሊዋጋልህ አይችልም። ስለዚህ ታይም ኦሪየንትድ መሆን አለብን ነው አንዱ ስሎጋናችን። ታይም ኦሪየንትድ የሆነ አካሄድ መሄድ አለብን ብለን በሁሉም በተለይ የአቪሽን ሳይክ ቡድኖቻችን ጋር ከጊዜው ጋር የሚሄድ ቢያንስ ቢያንስ አሁን ዛሬ የሚመረተውን በተመረተ ጊዜ መግዛት አትችልም። ውድም ስለሆነ እንደፈለግክም ስለማታገኝ ነገር ግን ያለህን ትጥቅ ወደዛ ማስጠጋት ትችላለ፣ በየጊዜው ካሰብክና የደረሰ የሚል ቃል በአፕግሬድም በኦቨሮልም ወደዛ ማስጠጋት ትችላለ። ለዚህ ሲባል በአየር ሀይል ትልቅ የአር ኤንድ ዲ ወይም ደግሞ የጥናትና ምርምር መምሪያ አለን። ይሄ የጥናትና ምርምር መምሪያ ሁልጊዜ ጊዜ በዓለም ላይ ያሉ የአቪሽን ቴክኖሎጂ የት ደረሱ እያለ ብንችልም ባንችልም ዶክመንቶችን እያዘጋጀ እያጠና በወንበር ላይ ወይም በቴብል ላይ ያኖረዋል። መንግሥትና ሀገሪቷ አቅም ኖሯት መግዛት በሚቻልበት ጊዜ ያንን ጊዜ ወደ ገበያ ወጥተ ምንም ነገር ሳትጭበረበር ወይም ደግሞ እንትን ሳትል ሄደ መግዛት ይቻላል። ስለ እሱ ትልቅ የሆነ አንድ መምሪያ ያለ ነው፣ የጥናትና ምርምር ነው እሱ ብቻ ሳይሆን ቅድም እንዳልኩ ያለንን ትጥቅስ ወዴት እናሳድገው፣ ከመግዛት ባሻገር ወይም መግዛት ብቻ ሳይሆን ወዴት እናሻግረው የምል ሁል ጊዜ በጥናትና ምርምር ነው የሚመለሰው እንጂ ዝም ብሎ በዘፈቀደ ስለ በውሳኔ የሚሆን ነገር አይደለም። ስለዚህ እሱንም በሁለት አቅጣጫ ነው ጥናትና ምርምሩ የሚሄደውና እሱም በከፍተኛ ሁኔታ ነው እያሳደግን ያለነው የአየር